በአንድ ቀን ውሏችን ውስጥ ምን ያህሉን ሰዓት በአግባቡ እንደምንጠቀም እንዲሁም ምን ያህሉን ሰዓት እያባከንን እንደሆነ ከነ መፍትሄው ጭምር ዛሬ እንመለከታለን። በተጨማሪም በጣም ታዋቂና ውጤታማ ሰዎች የሚጠቀሙበት አንድ ታዋቂ የጊዜ አጠቃቀም ፎርሙላ አለ። እሱንም ዛሬ በሥነ ሥርዓት እንመለከታለን። አንድ ክርስቲያን ለአንድ ቀንም ሆነ ለ24 ሰዓት ያለው አመለካከት የተዛባና የተሳሳተ ከሆነ በመጪ ህይወቱ ላይ ጸጸትና ሐዘንን ሊያስተናግድ ይችላል። አንድ ቀን ከአንድ ወርና ከአንድ ዓመት ጋር ስናወዳድረው በጣም ትንሽ ሊመስል ይችላል። ነገር ግን አንድ ወር የተገነባው 30 አንዳንድ ቀናት ተገንብተው ነው። እንዲሁም አንድ ዓመት የተገነባው በ365 አንዳንድ ቀናት ነው። ስለዚህ ዓመትም ሆነ ወር የሚገነባው በአንድ ቀን ስለሆነ አንድ ቀን በአንድ ክርስቲያን ህይወት ውስጥ ትልቅ ተጽዕኖ ማሳደር ይችላል ማለት ነው። መጽሐፍ ቅዱሳዊ የሆኑ እውነታዎችን ብንመለከት በጣም በሚገርም ሁኔታ እግዚአብሔር አምላክ በምድር ላይ ያሉትን እንስሳት በጠቅላላ የምድር ላይ ያሉ እንስሳቶችን በጠቅላላ የፈጠረው በአንድ ቀን ውስጥ ነው። በሚሊየን የሚቆጠር አይነት ወይም ስፔሽስ ያላቸው እንስሳት በአንድ ቀን የተፈጠሩት። እስራኤል የተባለው ኔሽን በግብፅ ወደ 430 ዓመት ሙሉ በባርነት ቆይቷል። ነገር ግን ከግብፅ የወጡት በአንድ ሌሊት ነው። ያ ሁሉ ሚሊየን ህዝብ ከግብፅ የወጣው በአንድ ሌሊት ነው። በሌላ ቋንቋ ተኝተን ስንነሳ እስራኤል የሚባል ህዝብ የለም ማለት ነው። እንዲሁም በሌላ ጊዜ በአንድ ወቅት እስራኤል አደገኛ ረኃብ ውስጥ ገባች። ያ ረኃብ ማለት እናት ልጇን የምትበላበት፣ ሰዎች የአህያ ጭንቅላት የሚበሉበት ረኃብ ነበረ። ነገር ግን ያ ረኃብን እግዚአብሔር የገለበጠው በአንድ ቀን ነው። እንደውም አንድ የሚታወቅ ትንቢት አለ፣ የነቢዩ ኤልሳ ትንቢት ነገ በሰማሪያ ብሎ የተነበየው ማለት ነው። በአንድ ቀን ወይንም በ24 ሰዓት ውስጥ የእስራኤል ረኃብ ወደ ጥጋብ ተቀየረ። ወይንም ደግሞ ሁላችንም በጉጉት የምንጠብቀው ክስተት አለ፣ የምንጠብቀውና የምንጓጓለት። ይህም ክስተት ንጥቀት ይባላል። ያ ሁሉ ሚሊየን ቅዱሳን ወይም ክርስቲያኖች ወደ እግዚአብሔር የሚነጠቁት ወደ ሄቨን የሚነጠቁት በወራቱ ውስጥ አይደለም። ከብዛታቸው የተነሳ ወረፋ ተሰልፈው ረጅም ጊዜ ወስደው ሳይሆን ኢንስታንትሊ ነው ንጥቀት የሚካሄደው። ይህም በአንድ ቀን ውስጥ ነው የሚካሄደው ማለት ነው። ስለዚህ አንድ ቀን በአንድ ክርስቲያን ህይወት ውስጥ ትልቅ ሲግኒፊካንስ ያለው ትልቅ ነገር ልንፈጽምበት የምንችለው ጊዜ ነው ማለት ነው። አሁን ደግሞ እስቲ የአንድ ቀን ውሏችንን እንገምግመው። አስቀድሜ እንደነገርኳችሁ አንድ ታዋቂ የጊዜ አጠቃቀም ፎርሙላ አለ። ይህን ፎርሙላ በጣም ብዙ ውጤታማ ሰዎች የሚጠቀሙበት ፎርሙላ ነው። መጀመሪያ ይህንን ፎርሙላ የፈጠረው የሰላሳ አራተኛው የአሜሪካ ፕሬዚዳንት አይዘናወር ይባላል። ፎርሙላውም ዚ አይዘናወር ሜትሪክስ ይባላል። በስክሪኑ ላይ እንደምትመለከቱት ይሄ ማትሪክስ ለአራት ኳድራንት በአራት የተከፈለ ነው። የመጀመሪያው ኳድራንት ኢምፖርታንት ን ርጀንት ታስክ ይባላሉ። አስቸኳይ እና አስፈላጊ የሆኑ ተግባራት። ሁለተኛው ኳድራንት ኢምፖርታንት በትናት ርጀንት የማያስቸኩሉ ግን አስፈላጊ የሆኑ ተግባራት። ሶስተኛው ርጀንት በትናት ኢምፖርታንት አስቸኳይ ናቸው ግን አስፈላጊ ያልሆኑ ተግባራት ናቸው። አራተኛው ናት ኢምፖርታንት ሴም ታይም ና ርጀንት የማያስቸኩል እና ጠቃሚ ያልሆኑ ተግባራት ብሎ ለአራት ኳድራንት ከፍሎታል። እስቲኛም እያንዳንዱን ኳድራንት ጠልቀን እንመልከትና የእኛ የየዕለት ውሎ የቱ እንደሚመስል በዚህ ኳድራንት ተነስተን እንገመግማለን ማለት ነው። የመጀመሪያው ኳድራንት አስቸኳይና አስፈላጊ ተግባራት ናቸው። በምሳሌ ለማስደገፍ ያህል ጊዜው የደረሰ ፕሮጀክት ወይም ዴድላይኑ የደረሰ ፕሮጀክት፣ ነገ ወይም በዚህ ሳምንት የምናስገባው ከሆነ አስቸኳይ ነው። አት ሴም ታይም ደግሞ አስፈላጊ ነው። ወይንም ደግሞ አንድ ወላጅ ናና ልጅን ከትምህርት ቤት ውሰድ ቢባል ይሄ አስቸኳይና አስፈላጊ ተግባር ነው። አስቸኳይና አስፈላጊ የምንለው ተግባር ከሰው ሰው ይለያያል። ለምሳሌ ለአንድ ለታመመ ሰው ሆስፒታል መሄድ ሲሆን፣ ለአንድ ተማሪ ደግሞ ትምህርት ቤት መሄድ ነው። ለአንድ ለተራበ ክርስቲያን አስቸኳይና አስፈላጊ ተግባር ምግብ መብላት ሲሆን፣ ለአንድ አገልጋይ አገልግሎ ለደረሰበት አገልጋይ ደግሞ መጽሐፍ ቅዱስን ማንበብ ሊሆን ይችላል። ስለዚህ ከሰው ሰው አስቸኳይና አስፈላጊ የምንላቸው ተግባራት ይለያያሉ። ምንም እንኳን ሁላችንም እለት ዕለት የማናስበው ነገር ሊያጋጥመን እንደሚችል ብናስብም አብዛኛውን ጊዜ በዚህ ኳድራንት ውስጥ ውሏቸውን የሚመሰርቱ ሰዎች አስቸኳይና አስፈላጊ ነገርን በመፈጸም ውሏቸውን የሚመሰርቱ ሰዎች ፕሮክራስቲኔተርስ ወይም ነገሮችን ለነገ በማለት የሚታወቁ ሰዎችና ሰነፎች ናቸው ተብሎ ይታሰባል። ነገሮችን ለነገ ለነገ ለነገ እያሉ መጨረሻ ላይ ዴድላይኑ ሲደርስባቸው በዛ ውስጥ መሯሯጥን ልምድ ያደረጉ ሰዎች ናቸው ተብሎ ይታሰባል። ምርጥ መጽሐፍ ቅዱሳዊ ምሳሌ ማቴዎስ ወንጌል ምዕራፍ 25 ላይ ያሉ አስሩ ልጃገረዶች ናቸው። ከነኚ ውስጥ አምስቱ ልጃገረዶች መብራት አላቸው፣ ተቀያሪ ዘይት አላቸው። አምስቱ ግን መብራታቸውን እያበሩ ተቀያሪ ዘይት የላቸውም። ጌታቸው ሲመጣ እነኚህ አምስቱ ልጃገረዶች በፍጥነት ሄደው ዘይት ለመግዛት ሄዱ። ተመልሰው ሲመጡ ግን እሱ ኦልሬዲ ገብቶ በሩ ተዘግተዋል። የሚከፍትላቸው አጡ። ከስንፍናቸው የተነሳ ወይም ፕሮካስቲኔት ከማድረጋቸው የተነሳ ነገ ገዛለሁ፣ ተነጎዳ ገዛለሁ ከማለታቸው የተነሳ ጌታቸውን ሊያገኙት አልቻሉም ማለት ነው። ሶ ያን አስቸኳይና አስፈላጊ ተግባር በፍጥነት ሲፈጽሙ ኢየሱስን ሚስ አደረጉት። በሌላም በኩል ደግሞ ህይወት በተለያየ አጋጣሚዎች የተሞላች ስለሆነ ከእኛ ቁጥጥር ውጭ የሆኑ ነገሮች አንዳንዴ ሳናስበው አስቸኳይና አስፈላጊ ነገሮች ያጋጥሙናል። ለዚህ ምርጥ ምሳሌ ሊሆነን የሚችለው ደጉ ሳምራዊ ነው። ያ ደጉ ሳምራዊ ወደሆነ ቦታ እየሄደ እግረ መንገዱን አንድ አይሁዳዊ በማጅራት መቺዎች ተመትቶ ወድቆ ተመለከተ። አንስቶት አህያው ላይ ጭኖት ቁስሉን ጠጋግኖለት ምግብ አብልቶት ያን ሁሉ ፕሮሰስ ሲያሳልፍ አስቸኳይና አስፈላጊ ተግባርን ነበር የፈጸመው። አላሰበውም። ነገር ግን ይሄ ተግባር አስቸኳይም ነው፣ ነፍስ አድን ነው አስፈላጊም ነው። በአጭሩ እንደዚህ አይነት ተግባራት ሲያጋጥሙን ፈጽማቸው፣ ወይንም ዱ ነው የሚለው የአይዘናወር ማትሪክስ ማለት ነው። እዚህ አሁን በስክሪኑ ላይ እንደምትመለከቱት ለምሳሌ ከአስር ነጥብ እንስጠውና የመጀመሪያውን ምን ያህል አስቸኳይ ነው ብለው፣ ሁለተኛውን ደግሞ ምን ያህል አስፈላጊ ወይንም ጠቃሚ ነው በሚል እንክፈለው። ምን ያህል አስቸኳይ ነው ስምንት እንስጠው፣ በጣም አስቸኳይ ነው ብለን፣ ምን ያህል አስፈላጊ ነው ዘጠኝ እንስጠው። ስለዚህ በጣም አስቸኳይና በጣም አስፈላጊ ነው። እንደዚህ አይነት ተግባር ሲያጋጥመን ፈጽሞ ነው የሚለው ፎርሙላው አድርገው ወዲያውኑ ፈጽሞ ነው። ሁለተኛው ኳራንት የማያስቸኩል ነገር ግን አስፈላጊ የሆኑ ተግባራት ናቸው። እነኚህ ተግባራት የህልማችን ክፍሎች ናቸው። የምንኖርላቸው ዓላማዎች ናቸው። ዕለት ዕለት የምንፈጽማቸው ተግባራት ናቸው። ነገር ግን አስቸኳይ ሳይሆኑ ተረጋግተን እቅድ አውጥተን የምንፈጽማቸው ተግባራት ናቸው። እንደ መጀመሪያው ኳራንት በፍጥነትና በችኮላ የምንፈጽማቸው አይደሉም። የህይወታችን ክፍል ስለሆኑ በጣም አስፈላጊ ስለሆኑ ተረጋግተን አቅደን የምንፈጽማቸው ተግባራት ናቸው። ለምሳሌ ሉቃስ 5 ቁጥር 16 ላይ ስለ ኢየሱስ ሕይወት ሲያወራ እንደዚህ ይላል፣ ኢየሱስ ግን ብዙ ጊዜ ወደ ገለልተኛ ስፍራ ወጥቶ ይጸልይ ነበር ይላል። ከኢየሱስ አንድ ሬጉላር አክቲቪቲዎች መካከል አንዱ ጸሎት ነው። ስለዚህ ለአንድ ክርስቲያን ለምሳሌ ዕለት ዕለት ተረጋግቶ አቅዶ ሊፈጽመው የሚገባው ተግባር አንዱ ጸሎት ሊሆን ይችላል ማለት ነው። ሌላም ኢያሱ አንድ ስምንት ላይ ኢያሱን ጌታ ሲናገረው እንደዚህ አለው ይህ የሕግ መጽሐፍ ከአፋ የለይ በውስጡ የተጻፈውን ሁሉ በጥንቃቄ እንድትፈጽመውም ቀንም ሆነ ሌሊት ከሐሳብህ አትለየው አሰላስሎ አለ። ስለዚህ ለአንድ ክርስቲያን ልክ ለኢያሱ እንድታዘዘው ዕለት ዕለት የምንፈጽመው ተረጋግተን አቅደን የምንፈጽማቸው ተግባራት ምሳሌ ብንሰጥ ቃል ማንበብ፣ መጸለይ፣ ቃሉን ማሰላሰል፣ በጥሞና ማሳለፍ፣ ወንጌልን ለሰው መናገር በወንጌል የሰው ህይወት ላይ ተጽዕኖ ማሳደር፣ ደሃን መርዳት የመሳሰሉ ነገሮች ሬጉላርሊ ተረጋግተን በዕቅድ የምናደርጋቸው ተግባራት ናቸው ማለት ነው። እነኚህ ተግባራት እርጀንት አይደሉም፣ ግን ኢምፖርታንት ናቸው። አስቸኳይ አይደሉም፣ ግን አስፈላጊ ናቸው። አስቸኳይ ያልሆኑ ግን አስፈላጊ የሆኑ ተግባራት ከሰው ሰው ይለያያሉ። ለምሳሌ ለሐዋርያ ጳውሎስ አስቸኳይ ያልሆነ ግን አስፈላጊ የሆነ ተግባር መስበክ ሊሆን ይችላል። ለነህሚያ ቅጥር መስራት ነው። ለሙሴ ህዝቡን በምድረ በዳ ይዞ መጓዝ ነው። ለአንድ ነጋዴ የቢዝነስ ስትራቴጂ ማውጣት፣ ቢዝነሱን ማሳደግ፣ የተለያዩ ሾርት ተርም ኮርሶችን መውሰድ የመሳሰሉ ቢዝነሱን ሊያሳደግ የሚችሉ ነገሮች ውስጥ ራሱን በሲስተም ኢንጌጅ ማድረግ ሊሆን ይችላል። ለአንድ የክርስቲያን ቤተሰብ ልጆቹን በመንፈስም በእውቀትም በስጋም በሥነ ስርዓት በጥንቃቄ ማሳደግ ነው። ለአንድ አገልጋይ ህዝቡንም ሆነ ራሱን በጌታም ሆነ በሰው ፊት በቅድስና እንዲያድርጉ መርዳትና በዛ ፕሮሰስ ውስጥ ማሳለፍ ነው። ሰው ከሰው ሰው እንደ ጥሪያችን እንደ ህልማችን ይሄ የማያስቸኩል ነገር ግን ጠቃሚ ተግባራት የተለያዩ ሊሆኑ ይችላሉ ማለት ነው። በአጭሩ ይሄንን ኳድራንት አይዘንሃወር ሜትሪክስ ላይ በዚህ ኳድራንት ውስጥ የምንሰራቸውን ስራዎች ስኬጁል ወይም አቅዳቸው፣ ፈጽሟቸው ብሎ ነው ሪከመንድ የሚያደርጉት። የመጀመሪያውን አስቸኳይና አስፈላጊ የሆነ ኳድራንት ላይ የነበረውን በፍጥነት ፈጽማቸው ነው። ይሄ ደግሞ እቅድ አውጡና ሬጉላርሊ ፈጽሟቸው ነው። አሁን በስክሪኑ ላይ እንደምትመለከቱት ቅድም እንዳደረግ ነው ከአስር ነጥብ ብንሰጠው የመጀመሪያውን ምን ያህል አስቸኳይ ነው የሚል ነው ሁለተኛ ምን ያህል አስፈላጊ እና ጠቃሚ ነው የሚል ነው ምን ያህል አስቸኳይ ነው አስቸኳይ አይደለም አራት ሰጠ ነው ምን ያህል ጠቃሚ ነው ዘጠኝ ሰጠ ነው ስለዚህ በጣም ጠቃሚ ነው ግን አስቸኳይ አይደለም እንደዚህ አይነት ተግባራትን ምንድን ነው ማድረግ ያለብን እቅድ አውጥተን ዕለት ዕለት ነው መፈጸም ያለብን ማለት ነው ስለዚህ በዚህ በሁለተኛው አስቸኳይ ያልሆኑ ግን አስፈላጊ በሆኑ ተግባራት ላይ ራሳቸውን ኢንጌጅ የሚያደረጉ ሰዎች አብዛኛውን ጊዜ ህልም ያላቸው በስነስርዓት ህይወትን በመምራት የሚታወቁ ሰዎች ናቸው። ብዙ አይጣደፉም። በቅድ ሬጉላርሊ ዕለትዕለት በመፈጸም እግዚአብሔር ወዳላቸው ዴስቲኒ የሚገሰግሱ አይነት ሰዎች ናቸው። ይህንን አይነት ተግባር ውስጥ ዕለትዕለት ኢንጌጅ የሚያደረጉት ማለት ነው። ሶስተኛው አስቸኳይ የሆኑ ነገር ግን አስፈላጊ ያልሆኑ ተግባራት እነኚህ ተግባራት ሲታዩ አስቸኳይ ይመስላሉ፣ ነገር ግን አስፈላጊ አይደሉ። ለምሳሌ የስልክ ጥሪ ወይንም አላስፈላጊ የስልክ ጥሪ። አንዳንዴ ስልክ ሲደወልልን ስልኩ ከመጥራቱ የተነሳ ማንሳት እንዳለብን ስለምናምን ስልኩን አንስተን ሜቢ ከማንፈልገው ሰው ወይ ካላቀድነው ቅድ ውስጥ ከዛ ሰው ጋር ሁለት ሰዓት ሦስት ሰዓት ሠላሳ ደቂቃችንን እናሳልፋለን በወሬ። ነገር ግን ፕላናችን ውስጥም የለም ያን ያህል ሰዓትም ከዛ ሰው ጋር ማውራታችን አስፈላጊ ላይሆን ይችላል። ልክ እንደዚህ የማያስፈልጉ ነገር ግን የሚያቻክሉ ተግባራትን ስንፈጽም እንገኛለን። በዚህ ኳድራንት ውስጥ አብዛኛውን ጊዜያቸውን የሚያሳልፉ የሚባሉ ሰዎች አስቸኳይ የሆነ ነገር በመፈጸም ነገር ግን የአስቸኳይ ተግባር ጠቃሚ ወይም አስፈላጊ ያልሆነ ተግባርን የሚፈጽሙ ሰዎች በይሉኝታ የሚጠቁ ናቸው ይባላል። ወይም የህይወት ፕራዮሪቲ የሌላቸው ቅደም ተከተል የሌላቸው ሰዎች ናቸው ተብሎ ይታሰባል። ለዚህ አስቸኳይ ነገር ግን ብዙም የማይጠቀምና የማያስፈልግ ተግባር በመፈጸም በጣም ምርጥ ምሳሌ የምትሆነን ማርታ ናት። ሉቃስ ወንጌል ምዕራፍ 10 ላይ እንደዚህ ይላል። ኢየሱስ እና ደቀ መዛሙርቱ መንገድ ሲሄዱ፣ ኢየሱስ ወደ አንድ መንደር ገባ። ማርታ የተባለች አንዲት ሴትም በቤቷ ተቀበለችው። እርሷም ማርያም የተባለች እህት ነበረቻት። ማርያምም ቃሉን እየሰማች በጌታ እግር ስር ተቀምጣ ነበር። ማርታ ግን በሥራ ብዛት ትባክን ነበርና ወደ እርሱ ቀርባ፣ ጌታ ሆይ እህቴ ሥራውን ለእኔ ብቻ ጥላ ስትቀመጥ ዝም ትላለህን? እንድታግዘኝ ንገራት እንጂ ጌታ ግን እንዲመለሰላት፣ ማርታ ማርታ፣ ስለ ብዙ ነገር ትጨነቂያለሽ ትዋከቢያለሽም፣ የሚያስፈልገው ግን አንድ ነገር ብቻ ነው። ማርያም እኮ የሚሻለውን ድርሻ መርጣለች፣ ይህም ከእርሷ አይወሰድም አላት። ዩሲ ማርታ የሰርድ ኳድራንት፣ የሶስተኛ ኳድራንት ሰው ናት። በማይጠቅም በማያስፈልግ ነገር ራሷን ቢዚ የምታደርግ የምትቻኮል ማለት ነው። ማርያምን ተመልክታችሁ ከሆነ የሁለተኛ አይነት ኳድራንት ሰው ናት። አስቸኳይ አይደለም ነገር ግን በእቅድ ቁጭ ብላ በስነ ስርዓት ተረጋግታ ለህይወቷ የሚጠቅማትን ነገር የምትማር ሴት ናት። ማርታ ማርያምን ልትወቅስ ስትሞክር አብዛኞቻችን የምንወዱ ላይፍ ስታይል የማርታን ነው። ኢየሱስ ግን ለማን ያደላው? ለማርያም ያደላው። ኖ፣ አንቺ ዝም ብለሽ ነው በከንቱ የምትዋከብ አላት። እንዴት ነው ኢየሱስን እንጀራና ዳቦ ማብላት ከንቱ ሊሆን የሚችለው? ያ ከንቱ ነው። ኢየሱስ ከኛ የሚፈልገው እንጀራና ዳቦ እንድናበላው ሳይሆን በዋነኝነት ቁጭ ብለን ከእግሩ ስር እንድንማር ነው። በውክቢያ በማይጠቅም ነገር ራሳቸውን ኢንጌጅ የሚያደርጉ ሰዎች አብዛኛውን ጊዜ ቀናቸውን የሚያሳልፉት በዚህ ኳድራንት ውስጥ ነው። ልክ እንደ ማርታ ማለት ነው። ሶ በዚህ ኳድራንት ውስጥ እንደዚህ አይነት ተግባራት በቀኑ ሲያጋጥሙን የአይዘናወር ማትሪክስ ፎርሙላ ምንድ ሪኮመንድ የሚያደርገን ደሊጌት አድርጉ፣ ለሆነ ሰው አሳልፋችሁ ስጡ፣ ስራውን ተግባሩን የሆነ ሰው የፈጽመው ነው። በዚህም የሚታወቁት ሐዋርያት ናቸው። ትዝ ካላችሁ ሐዋርያት ምግብ በማብላትም በማገልገልም፣ እኛ እዚህ ውስጥ ኢንጌጅ ማድረግ የለብንም እኛ የተሰጠን አገልግሎት አለ ስለዚህ ምግብን የሚያስተናግዱ ያሉትን እንግዶች የሚያስተናግዱ ዲያቆኖችን እንምረጥ ብለው እነ ስጢፋኖስ የተመረጡበት ኬስ ትዝ የሚላችሁ ከሆነ ማለት ነው። ሐዋርያት ፕራዮሪቲያቸውን ያውቃሉ። ጊዜያቸውን በምን ውስጥ መጥመድና ማሳለፍ እንዳለባቸው ስለሚያውቁ እንደዚህ አይነት ተግባር መጣባቸው። አስቸኳይ ነው ግን የማያስፈልግ ነው። ለምን አልተጠሩም ለዛ ዓላማ ማለት ነው። ሰው መረጡ፣ ዴሊጌት አድረጉ፣ ወደ ራሳቸው ስራ ገቡ ማለት ነው። በስክሪኑ ላይ እንደምትመለከቱት ከአስር ነጥብ ሰጠ ነው። የመጀመሪያው ምን ያህል አስቸኳይ ነው? ሁለተኛው ምን ያህል አስፈላጊና ጠቃሚ ነው የሚለው ነው። በዚህ ሶስተኛው ካሮራንት መሰረት ስምንት ሰጠ ነው አስቸኳይ ነው። ነገር ግን ይሄ ነገር ቅድም እንደተነጋገርነው ጠቃሚ አይደለም። ስለዚህ አስቸኳይና ጠቃሚ ያልሆነ ነገር ሲያጋጥመን ምንድነው ማድረግ ያለብን? ሌሎችን መወከል ነው። ከቻልን ሌሎችን መወከል ነው። ካልሆነ ደግሞ መተው ነው ያለብን ማለት ነው። አራተኛው የማያስቸኩሉ እንዲሁም የማያስፈልጉ ተግባራት ናቸው። ያስቸኩላሉ ብለን ዴሊጌት እንዳናደርግ አያስቸኩሉም ይጠቅማሉ ወይም ያስፈልጋሉ ብለን እንዳንፈጽማቸው አያስፈልጉም። ነገር ግን አብዛኛው ሰው የቀን ውሎ የተመሰረተው በዚህ ኳራንት ውስጥ ነው ተብሎ ይታሰባል። በዚህ ኳራንት ውስጥ የሚመላለሱ ሰዎች ተስፋ የቆረጡና የህይወት ዓላማ የሌላቸው ነው ተብሎ ይታሰባል። እነኚህ አስቸኳይ ያልሆኑ ወይንም የማይጠቅሙ ተግባራት ዲስትራክሽኖች ወይንም የትልቁ የህልማችን ጉዞ እንቅፋቶች ናቸው ተብሎ ይታሰባል። ለምሳሌ የሶሻል ሚዲያ አዲክሽን፣ እንትናና እንትና የተጣሉበት ሚስጥር ወጣ የሚለውን ቪዲዮ ሁለት ሰዓት ሙሉ ቁጭ ብሎ የሚመለከት ሰው አለ። ወይም ሶስቱን ባሎችን የፈታውበት ሚስጥር ብለ አንዷ ብታጋራ ቁጭ ብሎ ሁለት ሶስት ሰዓት የሚያዳምጥ ሰው አለ። ለአንዳንዱ ይሄ ዲስትራክሽን የኢንተርኔት አዲክሽን ሊሆን ይችላል። ለአንዳንዱ የመጠጥ ሱስ ሊሆን ይችላል። ለአንዳንዱ የወሬ ሱስ ወይም ሐሜት ሊሆን ይችላል። ከሰው ሰው ይለያያል። ነገር ግን እነኚህ ተግባራት በስተመጨረሻ አስቸኳይም አይደሉም ወይም አርጀንት አይደሉም፣ አሴም ታይም ደግሞ ጠቃሚ ወይም ኢምፖርታንት አይደሉም። በስክሪኑ ላይ እንደምንመለከተው ከአስር ነጥብ ሰጠን የመጀመሪያ፣ ምን ያህል አስቸኳይ ነው እና ምን ያህል አስፈላጊ ነው። ሁለተኛው ሰው ምን ያህል አስቸኳይ ነው የሚለው ቅድም እንደተነጋገር ነው፣ ምንም ያህል አስቸኳይ አይደለም፣ ሁለት ሰጠ ነው። ምን ያህል አስፈላጊ ጠቃሚ ነው የሚለው ሶስት ሰጠ ነው፣ በጣም ጠቃሚ አይደለም። ያን ያህል አስቸኳይ እና ያን ያህል ጠቃሚ ላለሆነ ተግባር ምንድነው ማድረግ ያለብን ማለት ነው? ከቅዳችን ማውጣትና መሰረዝ ወይም ዴሊት ማድረግ ነው ያለብን ማለት ነው። የቅዳችን ክፍል መሆን የለበትም። እነኚህ ተግባራት በህይወታችን ላይ እለት እለት በመፈጸማችን ረጅም ጊዜ ራሳችንን በዚህ ነገሮች ኤንጌጅ ማድረጋችን ትልቁን ህልማችን ሊያበላሽ ስለሚችል ከእቅዳችን ማውጣትና መሰረዝን ያለብን ከእንደዚህ አይነት ተግባራት ራሳችንን እያወጣን ነው መሄድ ያለብን ማለት ነው። ሶስት ነገሮችን ልንገራችሁና የዛሬውን ትምህርት እናጠቃል። የመጀመሪያው የሁላችንም አስቸኳይና አስፈላጊ ነገሮች እንደ ጾታችን እንደ እድሜያችን እንደ ጥሪያችን ወዘተ የተለያዩ ናቸው። ገላትያ 1:16 ላይ ሐዋርያ ጳውሎስ እንደዚህ አለ፣ በአሕዛብ መካከል ስለ እርሱ እንድሰብክ ልጁን በእኔ ሊገልጥ በወደደ ጊዜ ከማንም ስጋ ለባሽ ጋር አልተማከርኩም አለ። ልጁን በእኔ መልክ በእኔ ሁኔታ በእኔ ሊገልጥ እግዚአብሔር በፈለገ ጊዜ የእኔ መንገድ ነው። በእኔ የሚገልጥበት መንገድና በጴጥሮስ የሚገልጥበት መንገድ የተለያየ ነው። ስለዚህ ከስጋ ለባሽ ጋር አልተማከርኩም አለ። ይሄ ማለት የሁላችንም አስቸኳይና አስፈላጊ የምንለው ነገር የተለያየ ነው፣ መልኩ የተለያየ ነው፣ እንደ ሁኔታችን ማለት ነው። ሁለተኛው ደግሞ በዕድሜ በጥበብና በብስለት እየጨመረን ስንሄድ አስቸኳይ የምንለው አስቸኳይነቱ ሊቀንስ ይችላል። አስፈላጊ ብለን ያሰብነው ነገር አስፈላጊነቱ ሊቀየር ይችላል። ስለዚህ ጊዜ በገፋ ቁጥር አስቸኳይና አስፈላጊ የምንላቸው ነገሮች ሊቀያየሩ ይችላሉ። መክብብ ምዕራፍ 3 ከ1 እስከ 2 እንደዚህ ይላል፤ ለሁሉም ነገር ጊዜ አለው፣ ከሰማይ በታች ለሚከናወን ለማንኛውም ነገር ወቅት አለው። ለመውለድ ጊዜ አለው፣ ለመሞት ጊዜ አለው፣ ለመትከል ጊዜ አለው፣ ለመንቀልም ጊዜ አለው። ሶ ሁሉ ነገር ጊዜና ወቅት አለው። አስቸኳይና አስፈላጊ የምንላቸው ነገሮች እንደየወቅቱ እንደ ብስለታችን፣ እንደ ዕድገታችን እየተቀያየሩ ሊመጡ ይችላሉ ማለት ነው። ሶስተኛው ለሁሉም ክርስቲያን ዋነኛ አስፈላጊው ነገር ግን አንድ ነው። ማቴዎስ ወንጌል ምዕራፍ 6 እንደዚህ ይላል ቁጥር 33 ከሁሉ አስቀድማችሁ ግን የእግዚአብሔር መንግሥትና ጽድቅን እሹ፣ እነዚህ ሁሉ ይጨመሩላቸዋል። የሁሉም ክርስቲያን አስቸኳይና አስፈላጊ ነገር አንድ ነገር ነው እርሱም ወንጌል ነው። የእግዚአብሔር መንግሥት ኢሹ ነው ማለት ነው። ጽድቅና መንግሥቱን እሹ ሌላ ሁሉ ይጨመርላችኋል ስለሚል፣ ፕራዮሪቲያችን ኦልሞስት፣ የሁላችንም ክርስቲያኖች በእግዚአብሔር ኪንግደም ውስጥ የታጠረ ነው ማለት ነው። በእግዚአብሔር አጀንዳ ውስጥ የታጠረ ነው ማለት ነው። ስለዚህ በዚህ መልክ ልክ አይዘናወር ማትሪክስ፣ አሁን እንዳሳየዋቸው ቀናችንን እንገምግመው። ገምግመን የትኛው ኳራንት ውስጥ ነው አብዛኛውን ቀናችን የምናሳልፈው? አስቀድሜ እንደነገርኳችሁ አብዛኛውን ጊዜ ሁለተኛው ኳራንት ላይ በማያስቸኩል ተረጋግተው እቅድ በማውጣት አስፈላጊ ነገር ላይ የሚያሳልፉ ሰዎች ናቸው። ህልም ያላቸው እና በህይወትም ፍሬ ማፍራት የሚችሉ ተብለው የሚታሰቡት አብዛኛዎቹ የእግዚአብሔር ሰዎችንም ባህሪያቸውን ከመጽሐፍ ቅዱስ ላይ ብናይ ሁለተኛ ኳራንት ላይ ነው የምናገኛቸው ኢየሱስንም ጨምሮ። ስለዚህ ቀናችንን ገምግመው እለት እለት የምንፈጽማቸው ተግባራት ምን ያህል አስፈላጊና ምን ያህል አስቸኳይ እንደሆኑ ሬት እናድርጋቸው። በዛ መልክ ውሏችንን እንደ አዲስ ፕላን ማውጣት እንችላለን ማለት ነው። የዛሬውን ትምህርት ግን በሙሴ ጸሎት እንጨርስ። ሙሴ መዝሙር ዘጠና ላይ እንደዚህ ብሎ ጸለየ፣ በጥበብ የተሞላ ልብ ይኖረን ዘንድ ዕድሜያችንን መቁጠር አስተምረን አለ። በጥበብ የተሞላ ልብ ይኖረን ዘንድ ዕድሜያችንን መቁጠር አስተምረን፣ በሌላ ቋንቋ ቀኖቻችንን በአግባቡ መጠቀም አስተምረን ማለት ነው። እግዚአብሔር አምላክ በዚህ ጥበብና በዚህ ጸጋ ሙላን ቀኖቻችንን መቁጠር የምንችልበት ኢፌክቲቭሊ እያንዳንዱን ቀን ቫልዩ እየተጠን አንድን ቀን ሳንንቅ በተግባር በጥበብ ጠቃሚ ነገሮችን እየፈጸምንባቸው በሕይወታችን ለውጥ የምናመጣበት ዘመን እንዲሆን እግዚአብሔር ይባርክልን፣ በጌታ በኢየሱስ ክርስቶስም አሜን አሜን።